አሌኩም መቶላቸው በረካቱ ስሜ ዚያዳ ጀማል ሲሆን የዲስ መሀመድ ኖሮ አጠቃላይ የእውቀትና የጽናት ማዕከል ተማሪ ነኝ። አሁን የማቀርብላችሁ ግጥም ነው የገጠመኝ ርዕስ ጋዛ ነፍሳቸውን ለማዳን ከምባ ገነት ከግፍ ለመስራት ከዘሜን ጦርነት ተሰቃይተው በረሃብ አለቁ መሄድ ወደቁ አጋታቸው ደማቸው ወደቁ